የተወደዳችሁና የተከበራችሁ ተመልካቾቻችን ጥቅምት 4 ቀን 2018 ዓመተ ምህረት የተጀመረው 44ኛው የሰበካ መንፈሳዊ ጉባኤ እንደቀጠለ ነው። እንግዲህ ይህንን ጉባኤ ለመሳተፍ ወይም ለመካፈል ከተለያዩ ዓለማት መጥተዋል ሊቃውንተ ቤተክርስቲያን እግዚአብሔር የቤተክርስቲያን አገልጋዮች ማለት ነው። አሁን በዚህ በጎኔ አንድ እንግዳ ይዤ ቀርብ ያለው እንግዳችን ራሳቸውን ያስተዋውቁልናል። መላከመዊ ቀሲስ ደረጀ ጅማ ይባላለው የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ዋና ስራ አስኪያጅና የዱባይ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ነው። መላከመዊ እንግዲህ እንኳን ደህና መጣችሁ እንላለን፣ በዚህ በታላቁ ጉባኤ ላይ ተገኝታቸዋልና እንግዲህ በጧቱ ክፍለ ጊዜ ያው እንደተከታተላችሁት ጉባኤው በይፋ ተከፍቷል። በተለይ ቅዱስ አባታችንም መልእክት አስተላልፈዋል ብፁዕ ጠቅላይ ስራ አስኪያጅም እንደዚሁም ደግሞ በአጠቃላይ በዚህ በጠቅላይ ቤተ ክህነት መምሪያዎች የተሰሩ ስራዎችን በተመለከተም ሪፖርት ቀርበዋል እና በአጠቃላይ ይህንን ጉባኤ እንዴት ተመለከቱት? የተላለፉትን መልእክቶችስ እንዴት አዩቸው? በመጀመሪያ ይሄ አርባ አራተኛው የሰበካ አጠቃላይ መንፈሳዊ ጉባኤ በርካታ መልእክቶች ተላልፈውበታል። ከነዚህ መልእክቶች መካከል ምናልባት እንደ ሃይላይት አርጌ ወይንም ደግሞ ዋነኛ አርጌ መወስደው የተሰጠንን ጸጋ ተጠቅመን የአባቶቻችንን ስም የአባቶቻችን አደራ ስለያዝን የዛሬውን ችግርና የሚመጣውን ትውልድ ፍላጎት መሰረት ያደረገ የአገልግሎት አቅጣጫ እንድንከተል ነው። እና እግዚአብሔርን ማምለክ እግዚአብሔርን ማመን ማለት ቅድስናን ይዞ የቤተ ክርስቲያንን ልዕልና ማስከበር የምእመናንን ልዩ ልዩ መንፈሳዊና ማህበራዊ ፍላጎቶች ማሳካት በተለይም ደግሞ በክህነታዊ አገልግሎት የመሪነትን ስፍራ ይዞ መገኘት ነው። እና በቅዱስነታቸው በተለይ በጥበብ መምራት በጥበብ ማገልገል ዘመኑ የራሱ ችግር ይዞ ስለሚመጣ ችግሮችን አይቶ ማለፍ ሳይሆን እግዚአብሔር በሰጠን ጥበብ በየዋህነት በቅንነት ሆነን ችግሮቻችንን ማለፍ እንድንችል የተመለከቱ መልእክቶች ተላልፈዋል። ስለዚህ መልእክቶቹ በሙሉ ገዢዎች ናቸው፣ ወቅታዊም ናቸው። ከመላው ዓለም ለዚህ ስብሰባ የመጣ የመጣነውን ሁላችንንም በተለየ ጥያቄ በማንሳት ወደ አገልግሎት ወደ ተነሳሽነት የሚወስዱ ናቸው ብዬ አምናለሁ። መላከማዊ እንግዲህ እርስዎ እንዳጋጣሚ የሚኖሩት በአረቡ ዓለም ነው። በአረቡ ዓለም ደግሞ ፈተናዎች ይኖራሉ ተብሎ ነው የሚታሰበው። ነገር ግን በጣም ክርስትናው እየተስፋፋ ነው እና በዚያ ያለውን አጠቃላይ አገልግሎቱን ያለውን ሁኔታ የወክሏትን ቤተክርስቲያን ብቻዎትን ነው የመጡት ወይስ ደግሞ በሕጉ መሰረት ሌሎች አባላት አሉ ሲ በዚህ ዙሪያ አጠቃላይ እንግዲህ ሀገረ ስብከታችን የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ይባላል። ብፁ አቡነ ዲሜጥሮስ የሀገረ ስብከቱ ሊቀጳጳስ ናቸው። ወደዚህም ስብሰባ ስመጣ ብፁነታቸውን ተከትዬ ነው። ከሀገረ ስብከት ሁለታችን መተናል። በዚህ ደግሞ በሀገር ቤት ላለው የሀገረ ስብከት አገልግሎት ጉዳይ ማስፈጸም ሌላ አንድ ልዑክ አለ። ከዚህ ጋር በተያያዘ ይህንን ስብሰባ በየአመቱ ነው የምንሳተፈው። በሀገረ ስብከታችን 19 አብያተ ክርስቲያናት እና ሶስት ወረዳ ቤተ ክህነት አለን። እንግዲህ በአረቡ ያለው ዓለም ያለው አገልግሎት በጣም ሰፊ ነው። በጣም በክህነታዊ አገልግሎት ውስጥ ብዙ ስራዎች እየተሰሩበት ያለ አገልግሎት ነው። ምንም የአረብ ምድር ቢሆን በመጀመሪያ በፈቃደ እግዚአብሔር ብፁዕ አባታችን ወደዛ ከሄዱበት ጊዜ ጀምሮ በርካታ አብያተ ክርስቲያናቶችን ተክለዋል። ወደ 19 አብያተ ክርስቲያናት ደርሰዋል። በአሁን ደረጃ ምድሩ የአረም ምድር ቢሆንም ክርስትናችን ተከብሮ፣ ቤተሻናችን ተከብራ፣ ምእመኑ ተከብሮ ነው የሚኖሩት በሃይማኖት ማንም ክርስቲያን እስካሁን ድረስ በሃይማኖቱ የተነሳ ከሀገረ ስብከታችን ተጎድቶብን አያውቅም፣ ችግርም ደርሶበት አያውቅም። ለዚህም የሀገሩን ዘጠኝ የአረብ ሀገራት ውስጥ ነው የእኛ ሀገረ ስብከት አገልግሎት የሚሰጠው። በዘጠኝ የአረብ ሀገራት መንግስታት የሚመራ ምድር ላይ ማለት ነው። በእነዚህ ሁሉ ችግሮች አልገጠሙ ነው። አገልግሎቱ በተመለከተ በሁሉም ቦታ ላይ አገልግሎት ይሰጣል። መሰረታዊ አገልግሎቶች የኪዳኑ፣ የቅዳሴው፣ የስብከት መርሃግብር አገልግሎት አለ። ምዕመናኑ ህይወት ጋር በተገናኘ ምዕመናን በጣም ጥብቅና ጠንካራ የሆነ ክርስቲያናዊ ህይወት ይኖራሉ። አንደኛ ከሀገር መውጣታቸው፣ ሁለተኛ ነገር በአረቡ ዓለም ያለው መንፈሳዊነትን መሰረት ያደረገ አገልግሎት በርካታ ምዕመናን ከሀገር ቤት በተሻለ በክርስትና ህይወታቸው እንዲጠልቁ እንዲጠብቁ አድርጓቸዋል። እንግዲህ ለዚህ ሁሉ ዋነኛው ምክንያት ምንድን ነው? የሻን ትምህርት ነው። ሁለተኛ በብፁዕ አባታችን የተቀመጠው የአገልግሎት አቅጣጫ ነው። የሁሉም አድባራት አስተዳዳሪዎች ደሞዝ አንድ አይነት ነው። በሀገረ ስብከታችን የሁሉም አድባራት አስተዳዳሪዎች በየሶስት አመቱ ይቀየራሉ። የተለየ ምክንያት ካልገጠመ በስተቀር ይሄ ይተገበራል በሁሉም ቦታ። የሁሉም አድባራት አስተዳዳሪዎች ምእመኑን፣ እታች እስካለው የአገልግሎት ክፍል ገብተው ያገለግላሉ። ኪዳን ማድረሱ፣ ማጥመቁ፣ መስበኩ፣ መቀደሱ በሁሉም የአገልግሎት ክፍሎች ይሳተፋሉና የአገልግሎት አሰራር ስሪቱ እንደገና ለአገልግሎት የሚሄዱት አባቶች መሰጠት ያለውን መከራ ችሎ ማገልገል የምእመናኑ አገራቸውን ከለቀቁ በኋላ በክርስትና ሕይወታቸው ጥብቅ ሆነው ንስሐ ገብተው ስጋው ደሙን ተቀብለው ለመኖር ያላቸው ተነሳሽነት የሁሉ ተደማምሮ በሀገረ ስብከታችን ውስጥ እግዚአብሔር የሚመሰገንበት ቅዱሳን የሚከብሩበት የቤተሻ ልዕልና የተከበረበት ክፍፍል ሳይኖር፣ ልዩነት ሳይኖር የብሄር፣ የዘር፣ የጎሳ ጉዳዮች ሳይኖሩ ፖለቲካዊ ጉዳዮች ሳይኖሩ ቤተክርስቲያን ቤተክርስቲያናዊ የሆነ ብቻዋን አጀንዳዋን ብቻ ይዛ አገልግሎቷ የምትፈጽምበት ሁኔታ ነው ያለው። መላከማዊ ወደ ጉባኤው ልመልሰዎት እና ከዚህ ጉባኤ ምን እንጠብቃለን? እንግዲህ ከዚህ ጉባኤ ከተላለፉት መልእክቶች በመነሳት የሁሉም አህጉረ ስብከት ተወካዮች ወይም ልኡካን በርካታ ትምህርት ይዘው ይሄዳሉ ላለው አንደኛ ከቅዱስነታቸው ጀምሮ ቀጥሎም በጠቅላይ ዋና ስራ አስኪያጁ በሌሎችም ኃላፊዎች የተላለፉ መልእክቶች ለእኛ በጣም በርካታ ስራ የምንሰራባቸው ናቸው። የአህጉረ ስብከቶችን ሪፖርቶች ደግሞ እንሰማለን። እነሱም እንደየሀገረ ስብከታችን አሰራሮቻችንን ከችግሮቻችን አኳያ የምንቃኝበትን አቅጣጫ ይጠቁመናል። ከሁሉም በላይ ከዚህ ጉባኤ መጨረሻ ላይ ውይይቶች ይከናወናሉ። የጉባኤው ታዳሚዎች ከአራት ከአምስት ግሩፕ በላይ ተከፍለው በቤተ ክርስቲያኗ ወቅታዊ ጉዳዮች ላይ እና በወደፊት አቅጣጫዎች ላይ ውይይት ይደረጋል። ያ የውይይት አቅጣጫ በርካታ ቁም ነገሮች የምንገበይበት ነው። እነዚህ ሁሉ ከተደረጉ በኋላ የጉባኤው የአቋም መግለጫ አጠቃላይ የመጨረሻውን አቅጣጫችንን ይዘን የምንሄድበት ነው የሚሆነው። እና ከዚህ ጉባኤ ከሁሉም በላይ ምሪት ከሁሉም በላይ ምሪት እናገኝበታለን ብዬ አምናለው ቤተ ክርስቲያኗ አሁን ያለችበትን ወቅታዊ ሁኔታ የምንሰማበት ስለሆነ እያንዳንዳችን አህጉረ ስብከቶቻችንን ከነገውና ከዛሬው አቅጣጫ መቃኘት እንድንችል እንማርበታለን ብዬ እጠብቃለሁ። ከሰሜን አሜሪካ ነው የመጡት፣ ስማቸውን ያስተዋውቁናል። ቀጥታ ወደ እንግዳችን እንሄዳለን። መላከ ምረት ቀሲስ ስንታየሁ ደምስ የሜኔሶታና አካባቢው ሀገር ስብከት ዋና ስራ አስኪያጅ፣ የደብረ ምረት ቅዱስ ሚካኤል አዲሱ ቤተክርስቲያን ዋና አስተዳዳሪ። አመሰግናለሁ መላከ ምረት። እንግዲህ ዛሬ ማለት ጥቅምት አራት ቀን 2018 አመተ ምረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርባ አራተኛው ታላቁ ጉባኤ ጀምረዋል። እንግዲህ እስካሁን ድረስ ብዙ መልእክቶች ተላልፈዋል። ብፁዕ ቅዱስ አባታችንም ጠቅላይ ስራ አስኪያጁም በአጠቃላይ በዚህ በጠቅላይ ቤተ ክህነት ዙሪያ ያሉ መምሪያዎችም ሪፖርት ሰምተናል። ሰምተናልና እንግዲህ እስካሁን ድረስ በተላለፉት መልእክቶች በቀረቡት ሪፖርቶች እንደው ምን ታዘቡ? እንዴት ይገልጹታል? እንግዲህ አጠቃላይ የ44ተኛው አጠቃላይ መንፈሳዊ የሰበካ ጉባኤ ጉባኤን በተመለከተ ጅማሮ በጣም ደስ የሚል ነው። ከቀረቡት ሪፖርቶች ውስጥ በጣም እንግዲህ ለቤተ ክርስቲያን ወሳኝ የሆኑ መልእክቶች የተሰሩ የተደረጉ እንደገና ደግሞ የታዩ መልካም ነገሮች፣ በተጨማሪም ደግሞ የጎደሉ ነገሮች ለምሳሌ ያህል 11 አህጉረ ስብከቶች እስካሁን ድረስ ባለፈው ዓመትም በዘንድሮ ዓመትም ሪፖርት ያላቀረቡ መሆኑና ያ ደግሞ እንደ ችግር የታየ እንደሆኑ፣ ይሄም ደግሞ በሰላም እጦት ምክንያት እንደሆነ የቀረበው ሪፖርት በእውነት ልቤን እጅግ በሆኑት በሀገራችን በኢትዮጵያ በሆነው ነገር ልቤን የሚያሳዝን ነገር ቢሆንም፣ በአጠቃላይ ባለው ነገር ጋር የተላለፈው መልእክትን ስንመለከት ግን እጅግ በጣም ቤተ ክርስቲያን መስራት የሚገባትን ነገር እየሰራች ነው። በመከራ ውስጥ ብትሆን፣ በፈተና ውስጥ ብትሆን እያበበች ያለች ቤተክርስቲያን እንደሆነችና ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም ቅንነት ቢኖር የቤተ ክርስቲያን አገልግሎት የበለጠ ከዚህም በላይ ሊሰራ እንደሚችል አባታዊ መመሪያን የሰጡበት አብይ ነገር ደግሞ እጅግ በጣም የተወደደና በእውነት ሁላችንም ልንተገብረው የሚያስፈልግ ነገር መሆኑን አበክሬ ማወቅ መረዳት ችያለሁ ማለት ነው። ከዛ በተጨማሪ በብፁዕ ጠቅላይ የቤተክህነት ጠቅላይ ቤተክህነት ዋና ስራ አስኪያጅ በብፁዕ አቡነ ሳዊሮስ የቀረበው መልእክት አጠቃላይ ሪፖርት እጅግ በጣም ቤተክርስቲያንን የሚያኮራ ቤተክርስቲያንን ወደፊት የሚመራ ነገር እንዳለ የሚያሳይ ሲሆን ከዚሁ ጋር እንግዲህ የሚታዩ ዘመኑን የዋጁ መልካም ስራዎች የሚጠበቁብን መልካም ኃላፊነቶች የሚጠበቁብን እንደሆነ ከአባቶቻችን የተረከብነውን ነገር ለትውልድ ለማስተላለፍ የሚጠበቁብን መልካም ብዙ ነገሮች እንደሚቀሩን የተላለፈውን መልእክት ደግሞ ለዚሁ ለአርባ አራተኛው ጠቅላላ ጉባኤ ወሳኝ አብይ ቃል ነው ብዬ ማይወትና ማወቅ መረዳት ችያለው ማለት ነው። መልአከ ምሕረት እንግዲህ እርሶ የመጡት ከሰሜን አሜሪካ ነው ሰሜን አሜሪካ ደግሞ በአሁኑ ሰዓት በርካታ ምእመናን የበዙ አብያተ ክርስቲያናት እየተስፋፉ ያሉበት ሁኔታ ነውና የወከሏትን ቤተ ክርስቲያን ብቻዎትነው የመጡት ሊቀጳጳሱ አሉ ወይስ ሊቀጳጳሱ ማን ናቸው ሌሎች ተሳታፊዎች አሉ በህጉ መሰረት እንግዲህ በርከት ያሉ ከአምስት በላይ ተሳታፊ ነው አንዳንድ ሀገረ ስብከት የሚያመጣውና በዚህ ዙሪያ እንደገናም ደግሞ ያለው የክርስትና ህይወት እንቅስቃሴው እርስዎ በሚያገለግሉት አካባቢ ምን ይመስላል? እንግዲህ የኛ የሜኔሶታ እና አካባቢው ሀገረ ስብከት ነው። ብፁዕ ሊቀ ጳጳሳችን ብፁዕ አቡነ ናትናኤል የሜኔሶታ እና አካባቢው እንዲሁም ደግሞ የኮሎራዶ እና አካባቢው አህጉረ ስብከት የሁለቱ አህጉረ ስብከት ሊቀ ጳጳስ ናቸው። ብፁዕነታቸው በዓመት ሁለት ጊዜ ይመጣሉ፣ በግንቦቱና በጥቅምቱ እኔ የመጣሁትኝ የሀገረ ስብከቱን ሪፖርት ለማቅረብ ብቻ ይን የመጣሁትኝ ባለፈው አመት የሀገረ ስብከት ሪፖርት ሲቀርብልን እንግዲህ በተወካይ ነበር ያቀረብ ነው የቀረበልን። በዘንድሮ ግን ራሳችን እንችለን በተለይ ደግሞ የማገለግልበት ደብር ደብረ ምረት ቅዱስ ሚካኤል ቤተ ክርስቲያን ወጪውን ስፖንሰር በማድረግ በዚህ አብይ ጉባኤ ላይ መገኘትና የሀገረ ስብከቱን ሪፖርት ማቅረብ እንደሚገባ ስላመኑበት የዚህን ስፖንሰር በማድረግ መጥቻለሁ ማለት ነው። በሀገረ ስብከታችን አስራ ሁለት አብያተ ክርስቲያናት ያሉ ሲሆን አሁን በዘንድሮ አመት ተጨማሪ አስራ ሶስተኛ ደብር ተመስርቶልናል። ያም ደግሞ ደብረ ምረት ቅዱስ ሚካኤል አዲሱም ቤተ ክርስቲያን ተብሎ ተጨማሪ ሆኗል። የምዕመናን ብዛት የካህናት ብዛት ያማኞች ብዛት የወጣቶች የተቲክ ተወልዶች ብዛት እየሰፋ እየመጣ በስ በመሆኑ የተነሳ 13ኛው ሲ ሲበዛልን ሲጨመርልን ደስታ እንደስታ የቤተክርስቲያን ደስታ የሁላችንም ደስታ እንደሆነ ማየትና መረዳት ተገቢ እንደሆነም በዚሁ አጋጣሚ መግለጽ ወዳለሁ ማለት ነው። እንግዲህ ያሉት አብያተ ክርስቲያናት ታላላቅ አብያተ ክርስቲያናት አሉ። በጣም በሰፊው በኢትዮጵያዊ መልክ ሁለት አብያተ ክርስቲያናት በሚኔሶታ ግዛት ውስጥ በትልቅ እየተሰሩ ነው ያሉት። ሌሎችም ደግሞ ራሳቸውን ችለው ገዝተው እየከፈሉም ያሉ ፔዶፍም ያደረጉ አሉ። እንዲሁ ደግሞ በዛው ባላቸው መጠን በኪራይም ያሉ አሉ። አብያተ ክርስቲያናቱ ግን እየተስፋፉ ምእመናን ግን እየተጽናኑበት ያለው አህጉረ ስብከት እንደሆነ በዚህ አጋጣሚ ብፁዕ አባታችን አቡነ ነትናኤል ከመጡ በኋላ በተለይ በዘንድሮ ደግሞ ሀገረ ስብከቱ መንበረ ጵስና የለውም ነበረ። ከአምስት መቶ ሺህ ዶላር በላይ ወጪ በማድረግ ለሀገረ ስብከቱ መንበረ ጵስና የሚሆነውን መግዛት ችለናል ማለት ነው። ይህም ደግሞ በብፁዕነታቸው አባታዊ መመሪያ የተገኘ ታላቅ ብስራት ነው እና ምእመናንንም ካህናትንም በዚህ አጋጣሚ እንኳን ደስ አላችሁ ማለት ትወዳለሁ። አንድ ታላቅ እንግዳ ይዤ ቀርብ ያለው እንግዳችን ራሳቸውን ያስተዋውቁናል መላከ ገነት ጸጋዬ ፈንታዬ አብተው እባላለሁ የመጣሁት ከኦሃዮ አካባቢ ኮሎምቦስ አካባቢ ያሉ ሀገረ ስብከት ያለውን ሀገረ ስብከት ወክዬ ነው የምገኘው ስለዚህ በመንጣቴና የጉባኤ በመሳተፌ ደስተኛ ነኝ በ1974 ዓ ም ሲመሰረት ጀምሬ ለ30 አመት ። ተሳታፊ ነበርኩኝ። አሁን ለአስራ ሶስት አመት ተቋርጦ የነበረውን በዛሬው ዕለት ደግሞ ያው ተገኝቼ ይህን ጉባኤ ስለተሳተፍኩ እግዚአብሔርንም አመሰግናለሁ። ጉባኤውም ጥሩ ጉባኤ ነው። እግዚአብሔር ስሙ የተመሰገነ ይሁን። መላከግነት እንግዲህ እስካሁን ድረስ በተካሄደው ጉባኤ መሰረት ብፁዕ ወቅዱስ አባታችን ሰፊ መልእክት አስተላልፈዋል። እንደዚሁም ደግሞ በዚህ በጠቅላይ ቤተ ክህነት ዙሪያ ያሉ መምሪያዎች ሪፖርትም ቀርቧል። ብፁዕ ጠቅላይ ስራ አስኪያጁም መልእክት አስተላልፈዋልና እስካሁን ድረስ የነበረውን መርሃ ግብር እንዴት ተመለከቱት? ምን ቁም ነገር አገኘን? ከዚህ ላይ ብዙ ቁም ነገሮች አሉት። ከብፁዕ ቅዱስ አባታችን ጀምሮ የተሰጡት መልእክቶች እንደው ልብ ላለው ጀሮ ያለው ይስማ ነው እና ተግባራዊ ላይ ነው። ብዙ ጊዜም ከቤታችን ጥሩ ጥሩ ሆነው መመሪያ መንፈስ ቅዱሳዊ ነው እና ቤተክርስቲያናችን መጽሐፍ ቅዱሱን የጠቀሰ አርያውን የተከተለ ክነተ አርአ ክነተ አርአያችንን አለባበስ ጀምሮ የተሰጠው ትምህርት ዛሬ በጣም ጠቃሚና ለሰማው ላዳመጠው ለተመለከተው ለሚሰራው ሰው በጣም ጥሩ ነው ብዬ ነው ማስረም። ብዙ ጊዜ ጊዜ ይነገራል ያው ከፍጻሜው ላ ፈጻጸሙ ላይ ትንሽ ወደ ኋላ ይዘገያል እንጂ በአሁኑ ሰዓት የቀረበው አቀራረብ በጣም ዘመናዊ የሆነ እና ሰዓቱን የጠበቀ። ብዙ ያልተንዛዛ በስርዓት በሰዓት ሁሉም የተፈጸመ ጥሩ ስርዓትና ልክ በሰዓት ሁሉ ነገር እየተቀናወነ ስላለ በጣም አመሰግናለሁ። የፊት የመንዛዛት ባህሪ ነበረ፣ አሁን በሆኑ ሁሉ ተሻሽሏል። እግዚአብሔር የተመሰገነ ይሁን። አመሰግናለሁ። መልአከ ገነት እንግዲህ የመጡት ከታላቁ ከሰሜን አሜሪካ ነውና ብቻዎት ነው የመጡት? ሊቀ ጳጳሱስ ማን ናቸው? እሳቸውስ አባታችን መጥተዋል ወይ? እንደገናም ደግሞ ያቺ የሚያገለግሏት ቤተክርስቲያን፣ ያለውን እንቅስቃሴ የክርስትናውን ህይወት እስኪ ትንሽ ያስቃኝ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሳሙኤል ናቸው፣ መጥተዋል። በአካባቢው በጥሩ ሁኔታ ባላቸው መንፈሳዊ አባታዊ ጸሎታዊ ባህላቸው ብሄላቸውም አስተምሯቸውም በሁሉ መመናንስ በስራቸው ጥላ ስር ውሎ የታመመን በመጠየቅ ሳይቀር ሆስፒታል በመሄድ ሳይቀር ለመመናን እያጽናኑ ትምህርት ወኝል እየሰጡ እንደ ካህን እንደ ተራ ካህን እየቀደሱ እየሰበኩ የሚያገለግሉ በየአጎረሰብ ከታችን ሰፊ ነው፣ የአካባቢ ነው የሚለው እና ወደ ሰባት እስቴት ነው ያለው እና በዚያ ሁሉ እየተዘዋወሩ በማጽናናትም በማስተማረም ብዙ በረከት የሚያሳጡ አባት ናቸው። የበረከት አባት ናቸው። ያው ዘዛሪ ምገኛሉ እኔ ያለው ቤተ ክርስቲያን ኮሎምቦስ ደብረ መዊዕ ሰዓሊተ ምሕረት ቅዱስ ዑራኤል ጊዮርጊስ ቤተ ክርስቲያን ነው። እሱ ቤተ ክርስቲያንም በሆነ ሰዓት በትልቅ እድገትና አገልግሎት ሰፊ አገልግሎት የሚሰጥበት አገልግሎት ነው። በዚሁ ላይ አሁን ሁለ ሁለት ጊዜ ሁለት ዙር ማለት ነው የበገና ትምህርት በሊቀተ ጉሃነ ቀሲስ ወሃቤ ጸጋይ አማካይነትና አስተማሪነት ሁለት ዙር የሰበካ ጉባኤ ከመቶ ሃያ የበለጡ ወጣቶችን በማሰባሰብ አስተምሮ አስመርቆ በምርቃኑ ላይ ብፁዕ አባታችን ተገኝተው እንዲባርኳቸው እንዲያጽናኗቸው ቃለ ምዕዳን በመስጠት ለሁለት ጊዜ ዙር ተመርቋል። አሁን በሶስተኛ ዙር ላይ እያስተማረ ይገኛል። ከዚያው ተወልደው ያደጉት ልጆችም ለድቁና ብቻ ሳይሆን አቋቋም ተምረው ቅኔ ተምረው አሁን ጥሎ ማለት የተጽጌውንም መዝሙርም እየተቆመ የሚገኝበት ደብር ነው ነውና፣ በአሁኑ ሰዓት እዚያው ያደጉ እዚያው የተወለዱ ልጆች በፈቃድ እግዚአብሔር እስካሁን ወደ ላሴት እየሄር ነው ደብተራ መርጌታ እንዳመጣ ነበር። በአሁኑ ሰዓት ግን እዚያው ራሳቸው በእውነቱ ሶስት አራት ልጆች በጥሩ ሁኔታ አቋቋሙን ቀጽለው ጥሩ አገልግሎት እየተሰጠ የሚገኝ እውነትም ደብረ መኦይ ነውና፣ በጥሩ ሁኔታ አገልግሎት እየተሰጠ ቤተ ክርስቲያን ይሄ ነው ስሙ